ሰላም። ጤና ይስጥልኝ። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻና ላይ ተከታታዮች የሆናችሁ ውድ ኢትዮጵያውያንና ኤርትራውያን እንደምናላችሁ። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሁላችሁንም በተለይ ደግሞ የክርስትና እምነት ተከታዮችን ዛሬ ግንቦት አንድ ቀን 2017 ዓ.ም ነው። እንግዲህ ግንቦት አንድ አምላክን የወለደች የመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ስለሆነ እንኳን ለልደት በዓሏ ሁላችሁንም በሰላም አድረሳችሁ ማለት ፈልጋለሁ። እንግዲህ የምንገኘው በተለዋጭ አዲሱ ቻናላችን ወርቅ አፈራው ሁለት ላይ ነው። ይህንን ቻናል ሰብስክራይብ በማድረግ ታበረታቱ ዘንድ እግረ መንገድ ማስታወስ ፈልጋለሁ። እንግዲህ ከአስር ሺህ በላይ ተከታዮች ወይም ደግሞ ሰብስክራይበር ያለው ይህ ቻናል የበለጠ እንዲያድግ እናንተ እገዛ ያስፈልጋልና ሰብስክራይብ በማድረግ ታበረታቱኝ ዘንድ በድጋሚ አድራ ማለት እፈልጋለሁ። በትላንትና ሁለት ወይም ደግሞ ከአንድ ቀን በፊት እድላችሁን የወሰዱ ሰዎች ስድስት ባህርያት የሚል አንድ መርሃ ግብር ወደ እናንተ አቅርቤ ነበር፣ በዚሁ ቻናል ላይ ማለት ነው። እና አሁንም ከዛው ጋር ተመሳሳይነት ያለው መርሃ ግብር ይዤ ነው የቀረብኩት። ብዙዎቻችሁ ተማሩበታላችሁ። የብዙዎቻችሁ ጥያቄ ስለሆነ ጥያቄው መልስ ያገኛል ብዬ አምናለሁ እንግዲህ እድላችንን የሚወስዱ ሰዎች ስድስት ባህሪያት ካልን እድላችን ለምን ይወሰዳል የሚለውንም መመልከት አግባብነት ይኖረዋል የሰዎች እድል ለምን ይወሰዳል ሰዎች የሰዎችን እድል ለምን ይወስዳሉ የሚለውን ብዙዎች የማወቅ ፍላጎት እንዳላችሁ ተስፋ አደርጋለሁ እንግዲህ ሰዎች ከመሬት ተነስተው የሰውን እድል አይወስድም ወይም ደግሞ ያለምንም ጥቅም የሰዎችን እድል አይወስዱም የሰዎችን እድል ወስደው ውጭ እንደሚማሩበት ስለሚያምኑ የሰዎችን እድል ወስደው ወደ ተሻለ ነገር እንደርሳለን ብለው ስለሚያምኑ የሰዎችን እድል ወስደው እነዛ ሰዎች ሊያገኙት የነበረውን ጸጋ የኛ እናድርገዋለን ብለው በማመናቸው ሰዎች የሰዎችን እድል ይወስዳሉ ማለት ነውና እንግዲህ በተለይ ከቅርብ ጊዜ ወዲህ እንዳለመታደል ሆኖ በእነዚህ አይነት ሰይጣናዊ መንገድ የሚሄዱ ሰዎች ቁጥር እጅግ በርክቷል። እጅግ በርክቷል እና ሰዎች ለምንድን ነው የሰዎችን እድል የሚወስዱት? በነገራችን ላይ የሰዎች እድል ብቻ አይደለም፣ የሰዎች ደም ግባት። ከዚህ በፊትም ሌላ መራ ግብር ስሰራ ነግሬያቸዋለሁ። የሰዎች ውበት ይወሰዳል። አንዳንድ ጊዜ ምናልባት አጋጥሟችሁ እንደሆነ አላቅም፣ ስላጋጠመኝ ነው። በወጣትነት እድሜያቸው የአሮጊት መልክ ያላቸው ሴቶች አጋጥሟችሁ አያውቁም? ወይም ደግሞ በወጣትነት እድሜያቸው የሽማግሌ መልክ ያላቸው ሰዎች ያጋጥሟቸው አያውቁም? አንዳንድ ጊዜ በተለይ አንዳንዶችን እስፔሻሊ ሴቶችን ልብ ብላችሁ ስትመለከቷቸው ግራ የሚያጋባ መልክ ያጋጥማቸዋል። ይሄ ማለት ምንድነው ስትያቸው ቆንጆም ይመስሏቸኋል። እንደገና ደግሞ የሆነ ምቾት የማይሰጥ ገጽታም ትመለከቱባቸው ያላቸው እና ብዙ ጊዜ የዚ አይነት ገጽታ ያላቸው ሰዎች በተለይም ደግሞ በተለይም ደግሞ ቁንጅናቸውን ውስጣችሁ እያመነ አሮጊት መስለው የሚታዩቸው በወጣትነት እድሜያቸው በአብዛኛው ለደም ግባታቸው የተወሰዱ ናቸው። በአብዛኛው ከእንደዚህ አይነት ሰዎች ጋር አፍሪካርድም ቁጭ ብዬ የማውራት እድሉ ስለገጠመ ይነን እንምላቸው ፎቶቸውን ሁሉ ያሳዩኝ ሰዎች አሉና በጣም የሚያምሩ በወጣትነታቸው። አሁን ግን ስትመለከቷቸው ያ የውበት ፀዳል አለ፣ ግን የሆነ የሚረብሽ ነገር ደግሞ ትመለከታላችሁ። አሁን ይሄ አንዳንድ ለሚገባው ነው የምናገረው ለሚገባው በዚህ ጉዳይ ላይ በመናፍስት ውጊያ ላይ ጥልቅ ግንዛቤ ያለው የዛ ሰለባ ለሆነ ሰው ነው የምናገረው። እጅ ቁጭ ብለው እዛ ውስጥ ሆነው የሰዎችን እድል ለሚያበላሹት፣ ለሚቃወሙት መምህራኖቻችንን ለሚያወግዙት አይደለም እየተናገርኩ ያለሁት። እና እድል መወሰድ ስንል እንደ ቀላል ነገር እንድትመለከቱት ስለማልፈልግ ነው። ስለዚህ ዋናው ዋናው መነሻችን ዋናው ርዕሳችን የሰዎች እድል ለምን ይወሰዳል፣ የሚለው ይሁን እንጂ እግረ መንገድ ተያዥ ነገሮችን ከእድል ጋር አንስተን እንነጋገራለን ማለት ነው። እና እንደነገርኳቸው እድል የሚወሰደው ዝም ብሎ አይደለም። ሰዎች የሰዎችን እድል ሲወስዱ የእነዛ ሰዎች ቁንጅና የነሱ እንዲሆን፣ የእነዛ ሰዎች ገንዘብ የነሱ እንዲሆን፣ የእነዛ ሰዎች የትምህርት ችሎታ የነሱ እንዲሆን። በነገራችን ላይ የሰዎችን እድል የትምህርት እድል ወስደው ውጭ ሀገር የሚማሩ ብዙ ኢትዮጵያውያን እንዳሉ ይታወቃል ይታወቃል። ይሄንን መደባበቅ ካላስፈለገ በስተቀር ማለት ነው። እና ምንድን ነው የሚያደርጉት? እንግዲህ የጨለማው ኃይል አባላት ከሆኑት ጋር ይመሳጠሩና ጎበዞች ናቸው ብሎ ያሰቧቸውን ዘመዶቻቸውን ወንድሞቻቸውንም ሊሆን ይችላል ስለተደረገ ማለት ነው እድል አስጠንተው እግዚአብሔር የሰጣቸውን ተፈጥሯዊ እድል ወደ ራሳቸው የሚያስደርጉ የሚገለብጡ በርካታ የእርኩሳን ዓለም ነዋሪዎች አሉ። የዛን ደሴት ለብቻቸው እንደው ጠቅላላን የሆነ ደሴት ላይ ብንወስዳቸው የእርኩሳን ዓለም ነዋሪዎች ናቸው ማለት እንችላለን። እና እንደውም አንዲት ሴት አሁን ጠፍታለች እንጂ ቆይታለች፣ ከደወለችልኝ፣ አሁን ያለችበትን ደረጃ አላቅም። ምንድን ያለችኝ ስለ ባሏ ነግራኝ ማለት ነው። ይገርምሃል። ለአንዳንዱ ላያምን ይችላል። አንተ ግን በዚህ ጉዳይ ላይ ብዙ ነገሮችን ከሰዎች ጋር ስላወራ እንዲህ በሚልንትን ልትገነዘበኝ ትችላለ ብዬ ነው ለአንተም ነግረህ ባለቤቴ የመጀመሪያ ልጃችን የበኩር ልጃችንን እድል ወስዶ በሱ እድል ነው እየተጠቀመ ያለው ብላኛለች፣ እና እስከ ፍጅት ድረስ ሄደዋል። አቁም ስላለችው ማለት ነው ያ ሰው እንግዲህ ትልቅ ቦታ ላይ ያለ ምናምን የመሳሰለው ነገር ማለት ነው። ግን የሚሄድበት መንገድ በጣም አደገኛ መንገድ ነው እና ዝርዝር ጉዳይ ውስጥ የማልገባው ምና ለሴትዮዋም ደህንነት ስል ማለት ነው እና እንደዚህ አይነት ክፉ ሰዎች የሰዎችን ሕይወት ከማበላሸት ወደኋላ ስለማይሉ ማለት ነው እና በዚህ ጉዳይ ላይ ሳውራ እ እድል እንዴት ይወሰዳል ምናምን የሚሉ ሰዎች ስለሚያጋጥመው እንክት ተደርጎ ይወሰዳል። በደንብ ተደርጎ ይወሰዳል እና እንደውም በዚህ አጋጣሚ እድላችሁ የተወሰደ እድላችሁ ተወስዶ የመማር እድላችሁ ተጨናቅፎ፣ ሌሎች በእናንተ እድል እየተማሩ ያሉ የስራ እድላችሁ ተወስዶ፣ ሌሎች በእናንተ እድል እየሰሩ ያሉ የግብዝናችሁ እድል ተወስዶ፣ በነገራችን ላይ ጊዜ ይወሰዳል። ጊዜም የሚወሰደው እንዴት ነው? እናንተ ታታሪ ሰራኞች ትሆናላችሁ፣ ማንም የመሰከረላችሁ፣ ራሳችሁም በራሳችሁ ጉብዝና የምትተማመኑ ትሆናላችሁ። ግን ከጊዜ በኋላ ስራው ሊያስጠላችሁ ይችላል። ስለዚህ ቁጭ ብላችሁ ከምትሰሩበት ጊዜ ይልቅ በሀሳብ ርቀት የምትኖግዱበት ጊዜ ይበልጣል። ያ ሲሆን ሌሎች ሰዎች የእናንተን ጊዜ ወርቅ፣ ጊዜያቸውን እያንዳንዱ ሰከንድ እናንተ ቫሊዋን ስለምታውቁ ያንን ታይም ወስደው ተሻምተውባችሁ ነው። እንዳውም ዛሬ ጠዋት ከእንቅልፌ የቀሰቀሰኝ አንድ ስልክ ነበር ከዩኬ ማለት ነው እና ያ ወንድም የነገረኝ ምንድነው፣ እንግዲህ ሀገር ውስጥም ግስታውሶች አሉት ሱቆች አሉት፣ የኑሮ የኢኮኖሚ ችግር የለበትም። ውጭም ሀገር የራሱ የሆነ ኢንተርፕራይዝ እንዳለው እዛ ላይ እንደሚሰራ ነው። ከቅርብ ጊዜ ወዲህ ግን አለኝ ከቅርብ ጊዜ ወዲህ ግን የመስራት ፍላጎት እጅና እግሬ ሁሉ ተሳስሯል። አሁንም አወራ ወርቅ አፈራ መኪናዬ ውስጥ ሆኜ ነው። ስራ መስራት ሁሉ አቅቶኛል ነው ያለው። ጊዜው ተወስዶበታል፣ እድሉ ተወስዶበታል። በእሱ እድል ሌሎች ሰዎች እየተጠቀሙ ነው። እንዲህ አይነት ሰዎች በርክተዋል። ከመቼውም ጊዜ በላይ ልላችሁ ፈልጌ ነውና ስለ እድል መወሰድ ስናወራ እንደ ቀላል ነገር አትመልከቱት። በተለይ ስለ እድል መወሰድ የቀሲስ ሄኖክ ተፈራን፣ የቀሲስ ሄኖክ ወልደማርያምን፣ የመምህር ተስፋ ያበራን፣ የመላከ መንክራት መምህር ግርማ ወንድሙን የነዚህን መምህራኖች መጽሐፎች አንብቡ፣ ቪዲዮዎች ተመልከቱ፣ ብዙ ነገር ትማራላችሁ። ስለ እውነት ነው የምላችሁ። ከዛ በኋላ እራሳችሁ መፈተሽ ጀምራላችሁ። ለምንድን ነው በጣም ጎበዝ የነበራችሁ ተማሪዎች ከጊዜ ወዲህ ከጊዜ በኋላ እያጠናችሁም ትምህርት የማይገባችሁ? ለምንድን ነው በፊት እንግዲህ በጣም ትንሽ ነገር አንብባችሁ ኮል ሴክሽን አንደኛ የምትወጡ ልጆች ናችሁ። ከዩኒቨርስቲ ስትመረቁ የማዕረግ ተመራቂዎች ናችሁ። በኋላ ግን ያስኬታችሁ ርቋችኋል። ለምንድን ነው የራቃችሁ? ለምንድን ነው የራቀም ብላችሁ ፈትሻችሁ ታውቃላችሁ ወይ? ለምንድን ነው ጉብዝና እንደ ጥላይ ከዳኝ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ ወይ? የመንፈስ ዓለም አሰራር ካልገባችሁ ይን አንደርስታንድ አታደርጉም። ለዚህም ነው አንደርስታንድ እንታደርጉ ወደ መንፈሳዊ ነገሮች ፊታችሁን አዙሩም ብላችሁ ያ ካልሆነ በስተቀር እየሆነ በእናንተ ላይ እየተከሰተ ያለውን ነገር እንኳን ልትገነዘቡት አትችሉም። እኔ አንዲት ልጅ ነበረች፣ አልሞሳሁን አመት አይሞላትም ከደወለችልኝ ጠፍታብኛለች። ብዙ ጊዜ የእኔ ችግሬ ምንድን ነው፣ በጣም ብዙ ስልኮች ስለሚደውሉ ያንን ሁሉ ስልክ ሴቫ አላደርግም እና እነዚያን ሰዎች ለሆነ ክሪቲካል ጉዳይ የፈልጋቸውን አላገኛቸውም ሴፍ ስለማላደርግ ስልካቸውን የዛን ሁሉ ሰው ስልክ ሴፍ ማድረግ ስለማችል ማለት ነው። እና ይህች እህት እንግዲህ በጣም የማድረግ ተመራቂ፣ ከዛ በኋላ በራሷ ሙያ ላይ ለሰው የምትተርፍ መስሪያ ቤቶች የሚሻሟት፣ ከዛ በኋላ ግን ተቀጥሬ አልሰራም ብላ የራሷን ቢሮ የከፈተች ከትልልቅ ኢንጂነሪንግ ባለሙያዎች ጋር የሰራች እሷም በጣም ትልቅ ኢንጂነር ትልቅ ቦታ ትደርሳለች የተባለች ብዙ ከጀራ የምትረዳቸው ቤተሰቦች የነበሯት መጨረሻ፣ ስለ ምንድን ነው እድሏ ሲወሰድ ይሄ ሁሉ ነገር መናን የሆነው? ሌላው ቀርቶ ለሰው የምትተርፍ የነበረች ሴት ከአንድም ሶስት መስሪያ ቤት እየቀያየረች ከአንድም ሶስት ኢንተርፕራይዝ የራሷ የግሏን ግሏን ድርጅት ከፍታ ትሰራ የነበረች ስራ በሽማይ ስጣት የነበረች ልጅ አንድ ስራ ብርቅን የሆነባት እሱም ጠፍቶ እጅና እግሯ ታስሮ እናቷን እያስታመመች ቤት ውስጥ ነው የቀረችው። እናቷን ለማስታመሚያ የመድሃኒት መግዣ አርባ ብር አጣ እንደነበር ሁሉ ነግራኛለች። ምን አይነት ልጅ ሶስትና አራት የግል ድርጅቶች የነበሯት የራሷ ሰራተኞች የነበሯት ስራ በሽሜ አይሰጣት የነበረች ልጅ ማለት ነው። ይሄ ከምን መጣ? ችሎታዋ ቀርቷት መስራታት ችል ቀርታ እንዴ? ያንን ሁሉ አልፋ እኮ ተመራጭ የሆነችው ብዙ አፔንዳውንን አልፋ ነው። ነገር ግን የእድል ጭልፊቶች ክፎች እድሏን ለቅመው ስለበሉት ከመስመር ወጥታለች። እሷን በምሳሌነት አነሳው እንጂ በዚህ አይነት መንገድ ውስጥ ይሄዱ በርካታ እህቶች፣ በርካታ ወንድሞች፣ በርካታ እናቶች፣ በርካታ አባቶች አሉ። ስለዚህ ስለ እድል ማውራት ስናውራ፣ ስለ እድል መወሰድ ስናውራ፣ እንደቀላል ነገር አትመልከቱት። የማይመቻቸውን የሚቃወሙትን የሚያውግዙትን ተዋቸው፣ ምክንያቱም እነሱ ከእድል ቀሚዎች ተርታ የሚሰለፉ ስለሆኑ ነው። ዛሬ አባት የልጁን እድል የሚወስድበት ዛሬ እህት የእህቷን እድል የምትወስድበት። ይሄ ሁሉ ለምንድን ነው ብላችሁ ከጠየቃችሁ ከሌላው ሰው በልጦ ለመታየት፣ ሌላ ምንም አይደለም። ስንደመድመው ከሌላው ሰው የተሻለ ሆኖ መገኘት ከመፈለግ የተነሳ ከሌላው ሰው በራስ ጥረት፣ በራስ ጉብዝና የተሻለ ሆኖ መገኘት ደስ ይላል፣ የሆነ መንፈሳዊ እርካታ አለው። ኦፍኮርስ ማንም ሰው ከማንም የተሻለ ሆኖ መገኘት ይፈልጋል። ግን በየትኛው መንገድ የሚለው ነው ወሳኙ ጥያቄ። በሰይጣናዊ መንገድ ነው? በትክክለኛው መንገድማ ከፊት ጀምር እኮ ሲሰራ የነበረበት ነው። እኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ ማለት ነው። አሁን ግን ያ ገጽታው ተቀይሮ፣ ያ መልክ ተቀይሮ እየሄድንበት ያለው መንገድ በጣም አስቀያሚ የሆነ መንገድ ነው። ለጉብዝናችን የራሳችን ጥረት ሌት ከቀን መታተር ሳይሆን እግዚአብሔር ለሰዎች የሰጠውን ተፈጥሯዊ እድል መቀማት ነው ምርጫችን የሆነው። ስለዚህ ስለዚህ አንድ ጥያቄ ልጠይቃችሁ መልሱን በሀሳብ መስጫ ሳጥኑን ውስጥ አስቀምጡልኝ። አባት የልጁን እድል የሚወስድበት ዘመን ላይ ከደረስን፣ እህት የእህቷን እድል የምትወስድበት ዘመን ላይ ከደረስን፣ ባል የሚስቱን ሚስት የባሏን እድል የሚወስዱበት ደረጃ ላይ ከደረስን ክፉ ማን ነው? ሰው ነው ወይስ ሰይጣን ነው? ይህንን ተንኮልኬት ነው የተማርነው። ይህ ምድር የኮንትራት ምድር እንደሆነ ይታወቃል። ነገ ትተነው እንሄዳለን። ነገ ትተነው ለምን ሄደው ግን መልካም ስራ መስራትን አቅቶን ክፉ ስራ እንድንሰራ እየገፋፋን ያለው ምክንያት ምንድን ነው? እንዲህ አይነት ነገሮች ከመቸም ጊዜ በላይ አሁን አዛቸው በጣም አሻቅቧል። ለምንድን ነው የሆነው በኛ ዘመን? ይሄ ለምንድን ነው የሆነው? በአያቶቻችን በቅድሚያቶቻችን ዘመን ክፋት የለም አንለም። ነገር ግን በዚህ ደረጃ አልነበረም። ሰዎች ይተዛዘኑ ነበር። ሰዎች ይፋቀሩ፣ ሰዎች ይረዳዱ ነበር። ሰዎች የሰውን እድል በጣም ሬድ የሆኑ ሰዎች ቢወስዱም በዚህ ደረጃ ግን ቁጥሩ አላሻቀበም። አሁን እዚህ ደረጃ ላይ ያደረሰ ነገር ምንድን ነው? መርምረን እናውቃለን ወይ? መርምረን እናውቃለን ወይ? እድሉ የተወሰደበት ሰው ከሆል ሴክሽን አንደኛ ያወጣ የነበረ ከዩኒቨርሲቲ በማድረግ ይመረቅ የነበረ ሰው በአንድ ጊዜ ነገሮች ተበለሻሽተው እንኳን አንደኛ ሊወጣ ይቅርና የተማሪዎች የመጨረሻ ጭራ ሲሆን፣ ምንድነው ሰው ፊልም ያደርገው? እናንተ ብትሆኑ በሱ ግር ምንድነው ፊልም የምታደርጉት? ችሎታችን ከዳን ነው የምትሉት፣ ወይስ እድላችን ተወስዶ ጉብዝናችን ተወስዶ ነው ነው የምትሉት? ግንዛቤው ካላችሁ ቆመ ብላችሁ ታስባላችሁ። አዎ ድል ተወስዶ ነው ትላላችሁ። ነገር ግን የድል መውሰድን እንደተረት ተረት የምትቆጥሩ ከሆነ ደግሞ ያንን ሳይንሳዊ በሆነ መንገድ እንመለከታለን ብላችሁ የእውነት ግን በተረት ዓለም ውስጥ ነው የምትኖሩት። ይህን መገንዘብ መቻል አለብን። ከመቼውም ጊዜ በላይ ሰዎች እድል የሚቀማሙበት ዘመን ላይ ነው ያለ ነው። ለዚህም ነው ክፉ ማን ነው፣ ከሰው በላይ ሰይጣን ከፍቷል ወይስ ከሰይጣን በላይ ሰው ከፍቷል የሚል ጥያቄ እንዳነሳ የሚገፋፋኝ ያ ነው። እስኪ እድላችሁ ተወስዶ ከትምህርታችሁ ወደ ኋላ ላይ ያሸገሸጋችሁ፣ የት ትደርሳላችሁ ተብላችሁ ወደ ኋላ ላይ ይቀራችሁ ከሀብት ማማ ላይ ተፈጥፍታችሁ ምድር የወደቃችሁ ሁሉ ነገር ኖሯችሁ ግራ የተጋባችሁ እጅና እግራችሁ የተሳሰረ ቁጭ ብላችሁ ከመስራት ይልቅ በሀሳብ የምትነግዱ ሰዎች ደውሉልኝ። ለምንድን ነው እንደዛ የሆናችሁት? ለምንድን ነው ለዚህ የተደረጋችሁት? ችሎታችሁ ከርቷችሁ እንደዛ የምታስቡ ከሆነ ተሳስታችኋል። ከመጀመሪያውም ተፈጥሯዊ ችሎታ ነበራችሁ። ያ ተፈጥሯዊ ችሎታችሁ ድንገት ነው እስታክ ያደረገው? ለምን እስታክ አደረገ? ይህን መመርመር መቻል አለባቸው በሳይንሳዊ መነፅር ብቻ ሲሆን በተለይ በመንፈሳዊ መነፅር የዛን ጊዜ ነው መፍትሄው ላይ የምደርሱ የዛን ጊዜ ነው መልሱን የምታገኙት ስለዚህ ስለዚህ መጀመሪያ ወደ አነሳሁት መሰረታዊ ጥያቄ ስንመለስ የሰው እድል ለምን ይወሰዳል ብለን ስንጠይቅ እድሉን የሚወስዱት ሰዎች በወሰዱት እድል በወሰዱት መልክ በወሰዱት ሀብት በወሰዱት የትኛውም ነገር ከሌሎች ልቀው ለመታየትና ግርማ ሞገስ አግኝተው ሁሌም ሰዎች የነሱ የበታች ሆነው ለመመልከት ካላቸው ጽኑ ፍላጎት የተነሳ ነው። ቀላል ምሳሌ ልስጣችሁ። ለምሳሌ ለምሳሌ ሀገራትን ብትመለከቱ በተለይ ሀያላን ሀገራት ስፔሻል አሜሪካን ብትወስዱ የትኛውም ሀገር ከእሷ የበላይ እንዲሆነ አትፈልግም። ስለዚህ በየትኛውም መንገድ አቅሟን ለማሳየት ጥረት አደርጋለች፣ በኢኮኖሚውም፣ በፋይናንሱም፣ በሚሊቴሪውም በየትኛውም ማለት ነው። ለምንድነው መበለጥን ስለማትፈልግ መበለጥን ካልፈለገች እና የዓለም ቁንጩ ሀገር ከሆነች ሁሉም ሀገራት የእሷን ትዕዛዝ ይቀበላሉ ማለት ነው እንዲህ አይነቱ መንፈስ ግለሰቦችም ውስጥ አለ የሌላው የበላይ የመሆን ከሌላው የመብለጥ ፍላጎት ስለዚህ ከሌላው የመብለጥ ፍላጎት ካለ የእነሱ ሀሳብ ሁሌም ገዢ ነው እንደዛ ነው የሚያስቡት ሌላዊ ቀር ቤተሰባች ውስጥ እንኳን ቀላል ምሳሌ ሌላ ቀላል ምሳሌ ልስጣችሁ ቤተሰባች ውስጥ አንድ ሰው በኢኮኖሚ የተሻለ ሰው ካለ በእድሜ ታናሽ ቢሆን እንኳን በቤተሰቡ ላይ የበላይነትን መጎናፀፍ ነው የሚፈልገው። ምክንያቱም ኢኮኖሚካሊ የበላይነትን እጅ ያለው ብሎ ስለሚያስብ ተላላቆቹ እንኳን ማክበር አይፈልግም። ተላላቆቹ በሱ ስር ድሆች ከሆኑ በተለይ ገንዘብ የሌላቸው በገንዘብ በጣም የሚበልጣቸው ከሆነ በእድሜ እያነሰ እንኳን የቤቱ የባህር ልጅ መሆን ነው የሚፈልገው። ይሄ ብዙዎች ካልተደባበቅን፣ ብዙዎች ቤት ውስጥ የሚታይ እውነት ነው፣ ግን መራራ እውነት ስለዚህ ምንድነው ያ ሰው ኢኮኖሚካሊ ስለሚበልጥ ምው ተላላቆቹን ኢኮኖሚካሊ ከሱ በታይ ስለሆኑ ማዘዝ ይፈልጋል። የኔ ሀሳብ ትክክል ነው ተቀበሉ ማለት ይፈልጋል። ይሄ ሰዋዊ ትክክለኛ ያልሆነ ሰዋዊ ባህሪ ነው። ስለዚህ ወደ እድልም ስንመጣ የሰዎችን እድል የሚወስዱ ሰዎች የሰውን እድል የሚወስዱት የሰዎችን በተለይ ቅርቦቻቸው ነው። ብዙ ጊዜ እንግዲህ የቅርብ ሰዎች ናቸው እድል የሚወስዱት። ምክንያቱም ካላወቀ እድልህን አያውቀውም የሩቅ ሰው በምን አውቆ ይተናቆላል። የቅርብ ሰው ነው። ቅድም ብያቸዋለሁ፣ አባት የልጁን እናት እንዲህ አይነት ነገር ማለት ነው። የበላይ የመሆን ፍላጎት የበላይ የመሆን ጽኑ መሻት ሴጣዊ መንገድን ያመላክታል። በአዎንታዊ መልኩ ችግር የለው። በአዎንታዊ መልኩ ተፎካክሮ የሰዎች ከሌሎች በልጦ መገኘት ደስ ይላል። መንፈሳዊ እርካታም ይኖረዋል፣ በትክክለኛው መንገድ ከሆነ ማለት ነው። በትክክለኛው መንገድ ካልሆነ ግን እንዳልኳችሁ ነው። ቤተሰብን ሙሉ ሙሉ ሙሉ ቤተሰብን መጨፍለቅ ደረጃ ይደርሳል። እየታየ ያለ እውነት ስለሆነ ነው። ስለዚህ እድል ለምን ይወሰዳል የሚለውን ጥያቄ መልስ ስንሻ የምናገኘው እጥር ምጥን ያለ መልስ ከሌላው ገኖ በልጦ ገዝፎ የመታየትና ሌላውን ጨቁኖ የበታች አድርጎ ለመግዛት ካለ ጽኑ ፍላጎት። በዚህ ውስጥ እንግዲህ ብዙ ርቀት እንሄዳለን በዚህ ከሰይጣን ጋር ኮሚትመንት እንገባለን። በዚህ ውስጥ የጓደኞቻችንን፣ የልጆቻችንን የማምናን እድል እንወስዳለን። መጨረሻ ግን የት እንደምንደርስ ፌርማታችን እናቀዋለን። ይህንም መደባበቅ አንችልም። ስለዚህ ይሄ ትክክለኛ መንገድ ስላልሆነ መጨረሻ ላይ ዋጋ ስለሚያስከፍል የምድር ህይወት የኮንትራት ህይወት ስለሆነ እውነተኛውና ዘላለማዊ ቤታችን የሰማይ ቤታችን ስለሆነ ሰማይ ቤት ደግሞ እንደዚህ አይነት ምድራዊ ፍርድ የለም። እግዚአብሔር ጋር ቀልድ የለም። እግዚአብሔር እንደ ስራችን እንደ ዋጋችን ነው የሚከፍለን እንጂ እዚህ ምድር ላይ ጉቦ ከፍለን ባለን ንብረት ባለን እንትን እንትኑን አሳስተን የሚፈርድብንን ዳኛ ሸውደን ገንዘብ ሰተን ነው እሱ፣ እግዚአብሔር ጋር የለም። እግዚአብሔር ትክክለኛ የፍርድ አምላክ ነው። ስለዚህ እሱ ጋር ስንሄድ ጥያቄ ይኖራል። ለጥያቄያችን ምን መልስ ይዘን ነው የምንሄደው? የወንድሜን እድል ወስጄ የእህቴን እድል ወስጄ የአባቴን እድል ወስጄ የእናቴን እድል ወስጄ የቤተሰቦቼን የዘመድ አዝማዶቼን የአጎት የአክስቶቼ ልጆች እድል ወስጄ እግዚአብሔር ጋር በትክክለኛ ወቅት ሰዓት ደርሶ ሲሄድ ለሚጠየቀው ጥያቄ ምን መልስ ነው የምመልሰው? ይህን አስባችሁ ታውቃላችሁ? ምድር ላይ ሊደላችሁ ይችላል። እድል ወስዳችሁ ልትማሩ ትችላላችሁ። ትልቅ ደረጃ ልደርሱ ትችላላችሁ። ትልቅ ደሞዝ ሊከፈላችሁ ይችላል። ብዙ ቢዝነስ ከፍታችሁ ሊሆን ይችላል። ብዙ ህንፃዎች ሰርታችሁ ሊሆን ይችላል። መጨረሻ ላይ ግን ትሄዱና ትክክለኛው የፍርድ መድረክ ላይ ስትቀርቡ ትጠየቃላችሁ። ምንድን ነው መልሳችሁ? ሁሌም ይህን እያሰላሰላችሁ እንድትኖሩ ፈልጋለሁ። ምክንያቱም ይህን እያሰላሰልን ካልኖርን ዓለም አታላይ ስለሆነች ሁሌም ያንን ነገር እረስተ ነው በዓለማዊ ድሎት ብዙ ነገሮች ገብተን እንድንጨማለቅ ነው የምንገፋፋው እና እዛ ላይ ጥንቃቄ ልናደርግ ይገባል። ስለዚህ እድል ለምን ይወሰዳል ለሚለው በቂ ምላሽ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ይህንን መርሃ ግብር ያስተላልፍኩላችሁ እንዳልኳችሁ በተለዋጩ ሁለተኛው ቻናል የወርቅ አፈራው ሁለት ላይ ነው። ይሄ ቻናል ማደግ አለበት ብዙ የምንለዋውጣቸው ቁም ነገሮች ስላሉ እና በዚህ አጋጣሚ እድላችሁ ተወስዶ የትምህርት እድላችሁ ተወስዶ እናንተ ሀገር ውስጥ ቀርታችሁ በእናንተ እድል ውጭ የሚማሩ ሰዎች ካሉ የእናንተ እድል ወስደው ሀብታሞች የሆኑ ካሉ የእናንተን እድል ተወስደው እናንተ ታች ሆናችሁ እነሱ የተለወጡ ሰዎች ካላችሁ እስኪ ገጠመኛችሁን ንገሩኝ ገጠመኛችሁን እንዴት ሆነ? ሌላውም ትምህርት ስለሚሆን ማለት ነው። እና በዚህ አይነት መማማር የብዙዎችን አይነ እናበራለን ብዬ ተስፋ አደርጋለሁ አምናለሁን ለነበረን ጊዜ ከልብ ከልብ አመሰግናችኋለሁ። ወደፊትም አብራችሁን ስለምትሆኑ ጭምር ማለት ነው። ነገር ግን እንዳልኳቸው እንደው ለዛሬ መርሃ ግብር በትንሹ በትንሹ ከ500 እስከ 1ሺ ሰብስክራይበር እፈልጋለሁ። ስለዚህ ይህንን መርሃ ግብር ለምታውቋቸው ሰዎች ሁሉ አጋሩ። አብሮነታችን ይዝለቅ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ለያላችሁበት ሰላም